ካዛንቺስ አዲስ አበባን እንደስሟ ውብ አበባ እናደርጋታለን የሚለውን ቃላችንን እንደገና በተግባር ያዋልንበት ነው። ብዙዎች ተሳትፈውበታል። ከሁሉ በላይ የካዛንቺስና አካባቢው ነዋሪዎች በተለያየ መንገድ ቢዝነስ ይሰሩ ይኖሩ የነበሩ ምንም ጎስቋላ ጎጆ ብትሆን ይኖሩ የነበሩ ነዋሪዎቻችን አምነውን በስነ ስርዓት ካስተናገዳችሁን አገራችን ትልማ ከተማችን ተልማ የሚለው ይሁንታቸውን ሰጥተው ስለደገፉ ነው ይሄን መስራት የቻልነው። ታላቅ ክብርና ምስጋና ይገባቸዋል። ሁሌ እናመሰግናቸዋለን። ካዛንችስን ያየ፣ በካዛንችስ ደስ የተሰኘው ሁሉ ለነሱ ቅድሚያ ምስጋና ማግባት ማድረስም አለበት ብዬ አምናለሁ። እኔም እጅግ አድርጌ እናመሰግናቸዋለን ማለት እወዳለሁ። በአጠቃላይ በብዙ መንገድ ስኬታማ የሆነ ስራ ሰርቷል። ሌሎች ኮሪደሮችም እየደረሱ ነው ለህዝባችን ቃላችንን በተግባር እንሆያለን። እንቀጥላለን፣ እንሰራለን፣ አንደክምም፣ አንረካም። በዚህ ገና ነው፣ እንቀጥላለን፣ እንተባበር። ይኸው ጅማሯችን መልካም ተስፋ መልካም ውጤት አስገኝቶልናል። ውጤቱ ደግሞ የጋራ ነው። ለህዝብ ነው የተሰራው። ህዝብ ነው የሚጠቀምበት። ህዝባችንን እግረ መንገዴን የእናንተ ነው፣ ጠብቁት፣ ተጠቀሙበት፣ ተንከባከቡት ማለት እወዳለሁ።